እሷን ተደራጅታችሁ ለመደብደብ ፍላጎት ከሆነ እኔ ለምን ከኢትዮጵያ አንሉጣረቅሽኝ ለምን ታስወጭኛለሽ? እኔ እዛው እያለሁ እኮ እሷን መደብደብ አማሪም ብት አገናኛችኋለሁ፣ ትደባደባላችሁ፣ ምን አገባኝ። እና ይሁላ ለምን አስፈ ከኢትዮጵያ ከወጣሁላት በኋላ አብሯት ሴቶች አሉ አለችኝ። ከነዛ ጋር ሆና እሷ ያለችው አሁን አላህ ከአንተ ያራቃቸው አንተ ያላየባቸውን ነገር እሱ ስላየባቸው ነው አልহামዱሊላህ በል እንደዚህ አይነት እንደዚህ አይነት ስራ አለ ማስተዋቂያ ነው ልናሰራሽ ስንት አዝ ስንትና መካፍሉኝ 600 ስራ ነው የሰላሳ ደቂቃ ስራ ነው ሰዓትም አይፈጅም የሰላሳ ደቂቃ ስራ ነው እንደዚህ እንደዚህ ነው ሺ ነው ብሮም እኮ ብር የሚወድሰው እንደዝ ነው። ለምን መጥፊያው አይታወቅም። አሁን ሱመያ የመን እና ስትባል ኢትዮጵያ ኢትዮጵያ ስጥናት የመን እየተባለ በቃ ስለማታውቂያት ይህ ዛሬ ቀብ አረገች ሽጋሚያሽን አይ ቡኒና አያንቱ ዛሬ ስድስት መቶ ሺህ ብር አለኝ እሱን ይዤ ወደ የመነ ገባለሁ፣ ስትለክ ሱመያ ናት፣ በስድስት መቶ ሺህ ብር ያሳገተቻት። አሰላሙ አሌኩም ወራህመቱላ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኔ ለው አልሐምዱሊላ ሰላም ነኝ፣ ደህና ነኝ። ጉርጉር ጉርጉር ሳይሰማ መስከረም አይጠባል። የሀገሬ ሰው ዛሬ እንግዲህ ማለት ነው ወጥቼ የነበረ እና ውጭ ነበር ያመሾት፣ ስመጣ አዲስ ፊልም ተጀምሯል። ሱመያ አዳማ ሄዳ ሀዩን እየቀጠቀጠቻት፣ እኔ ደግሞ ዛሬ ሴትዮዬ ማለት ነው ምሳ ውጭ ነንን ይዥሽ ድስኪ ዛሬ ብላኝ ዛሬ ይዛኝ ሄዳ በልቼ ማላቀው ምግብ ነው የጋበዘች። ጋይስ ወላሂ ነው የምላችሁ። በቃ ቁጭ ብዬ ከነሱ ጋር በሹካና በንትን ሰተተል ተተል እያረብኩ ማለት ነው ቁጭ ብዬ በቃ ላስ የበላሁት ከሴትዮዬ ጋር ማለት ነው። ጋይስ እናላችኋለሁ ደስ የሚል ውሎ ነበር ዛሬ ያሳለፍኩት ማለት ነው። ዛሬ ጅሙአን እውነት ለመናገር ደስ ብሎኝ ነው የዋለው። ወጥቼ ወጥቼ አላውቅም ነበረ እናት እዛ ስመጣ ደግሞ ሱመያ ዲያማ ገብታ አዩን እየቀተከተች ነው። እስኪ ቪዲዮ ነት እንመለስ እሺ። ሽንታ ሸርዘይ ጂ በቃ ተነሺ እንዴ! ረጅም ሰዓት የታሰረች አትመስልም። እጆ እንዲ ዴ ተነሺ እንዴ! እንደምትሞጣ ሙሪ ዙሪ፣ እስኪ ዙሪ ታይኝ። እኔ ማትቸሻ አለሁ። ሂጂ ግቢ፣ በቃ አንቺ ምን ትመስላለች? እጅ አዩ አሁን አንቺ ናዩ በዚህ አናት ሽንሳልሽ። ሁለተኛ ስለኔ ስሜን ታነሻለሽ አታነሽ አላነሳው ስሜን፣ ሁለተኛ እንዳጣ፣ ሁለተኛ ስሜን እንዳጣ አልጣራ። ጥጋብሽ ራሱ እንደ ጥጋብ ቡኒ ቡኒ ቡኒ ትሽንቱ አለቀቀችው። ጋይስ፣ ለዚህ ነው እንደ አንቺ ቡኒ የሚልሽ። በነገራችን ላይ አንድ ሰው እኮ በውስጡ የያዘ ነገር ነው እኮ ታሪክ ሊሰራ የሚችለው። ዝም ያለ ሰው ማለት ነው። ዝምታ እንደ ዝምታ ወርቅ የለም፣ ከለፈለፉ ነው ዝም ብሎ ገለባ የሚሆነው ማለት ነው። በውስጥ ዝም ከተባለ መጨረሻው ያ ነው። የሚሰራው ስራ ማለት ነው። ሁለታችን ተቅለብለው ተቅለብለው የያዙ ይልቀቁኛላሉ። አይ ቡኒ፣ አይ አዩንታ፣ ዛሬ በስድስት መቶ ሺህ ብር በስድስት መቶ ሺህ ብር ተበላችሁ እኮ። እስኪ የአዩንታን ቪዲዮ ምንድን ነው፣ የአዩን ቪዲዮ ወይ ደግሞ የእችን አዩንታ ነው። አዩንታ ስም ሰጠኋት ጥሩ ስም። የእሷን ስም፣ የእሷን ቪዲዮ አይተን እስኪ እንመለስ ጋይስ። ማስታወቂያ ለሚያሰሩ ሰዎች ዛሬ ደውዬላቸዋለሁ፣ ነገ ኑ ብያቸዋለሁ ይመጣሉ። ማስታወቂያው ተሰርቶ እጁ በሩ እጄ ላይ እንደደረሰ፣ እኔ የመን ነው የምገኘው። ከዚህ የምሰራው ነገር የለም። ወደ የመን ነው መጣ። ገባሽ? ደግሞ ደግሞ ጀርመን ያለችው እህትክም እኔን ተምሰድቢ እህ ያለውን ብር ወደ እኔ ልከሽ እኔ ወደ የሰይድ ልኬ ከዛ እንዲመጣ እናርክ። እኔ አማች ነሽ ብዬ ነው ያከበርኩሽ እንጂ እኔ አንቺን መቀጥቀጥ፣ መደብደብ እዛ ጀርመን ድረስ መጥቼ አንቺን መደብደብ አቅቶኝ አይደለም አማች ነሽ፣ እንከባበር ብዬ ነው ገባሽ። በቅ ጀርመን ነው የምንወሪው። ጀርመን እስከምንወሪ ድረስ ደግሞ ብር አታጭም። አንድ ሚሊዮን ሁለት ምናምን ላክ አድርጊልን። እኔ ጋር ላኬ፣ አካውንቴ ልክልሻለሁ። ወደ ሰይድ ልኬ ወደ አንቺ እንዲያመጣ አደርጋለሁ። ይሄ ነው ያለው ነገር። እኔ አዩ ደግሞ መቼም ደግሞ በሰይድ ተስፋ አልቆርጥም። መቼም እኔ በህይወት እስካለው ድረስ ሰይድ ምንም ነገር አይሆንም። እኔ ለሰይድ አላንስ። እንዲህ እንዳሰቃየሽ ደግሞ አይቀርልሽ፣ ጠብቂ አይቀርልሽ ዛሬም ሆነ ነገ አይቀርልሽ። እኔ ደግሞ ሰይድን ሄጄ ካላመጣሁ እኔ አዩ አይደል? በጣም ንቀሽኛል። በጣም በጣም ለተናናቅ ነው፣ ምንም አረግ አችልም ምንም ልታመጣ አችልም ብለሽ ነው ይሄ ሁሉ እንዲህ የምትንጠባረሪብን። ምንም እንደማላመጣ ደግሞ አሳይሻለሁ። ምን ማምጣት እንደምችል ደግሞ ታውቂያለሽ። እኔ አዩ አይደለሁም እናቴ አልወለደችኝም። ጠብቂ ምጣብቂ እኔና አንቺ አየነሽ እኮ ጉ አያንቱ አያንቱ አየነሽ እኮ ነ ያመጣሽውንም እኮ አየሽ እኮ። በቃ እንደዚህ ሄድሽው፣ ሄድሽው፣ ዋኘሽው፣ ዋየሽው በንትን ሰማሽ፣ በህልምሽ ሰማሽ፣ መጣሽ፣ በጀርባው ተሻገርሽ የመነሽ ሱመያን በመውሎ ላይ እንደመዳም እንትን ወለወልሻት፣ ወለወልሻት። በቃ ሰይድን አመጣሽው ቱ ጉሪያ ብቻ ቸቹ ቼቻ ጎሪ ይበቻ ይላል። በነገራችን ላይ ሴት ልጅ ገንዘብ ይኖራል። ገንዘብ ካላት የትም ትደርሳለች፣ ብዙ ነገር ማድረግ ትችላለች። ገንዘብ ሲኖራት ነው። ሴት ልጅ የራሷን ያለው ገንዘብ መኖር አለባት። ሱመያ ገንዘብ ስላላት ነው ከየመን ኢትዮጵያ ከኢትዮጵያ የምን የምትልበት ማለት ነው። በነገራችን ላይ ሱመያ ታስታውሱ ከሆነ ሰይድ ስላለው ቼክ ነበር ቁጫር ኮላት የሄደው እና ያንን ሁሉ ብር በቪዲዮ ነበረ ይህን ሁሉ ጨርሻዋለሁ እያየ የሆነው ቼኩን ምናምን ነገር እያለችው ነበር። እቃ ተሸጠችው ውጭ ማለት ነው። ግን ሀዋ ደግሞ ሽምግልና ልኬ አለች። ሽምግልና ልኬ አልታረቅም ብዙ ሀብት ብዙ ንብረት ከኔ ደብቆ ያፈራው ንብረት አለ ያ ሁሉ ጥያቄ አለ ስትል ነበር ማለት ነው። ሀቢበት የገልቢ ወንዶች በተፈጥሯቸው ሀብታቸውን ሙሉ ለሙሉ አይናገሩም። እምኪን ቤት ካለ አንድ ቤት ሊነግሩሽ አንቺ የምኖሪበትን ደግሞ ሌላ የሚሸጠው ማተርፈው አንድ ቤት አለ ሊል ይችላል። ሲቀጥል እንደገና ደግሞ አንድ ድርጅት እንትንካለ ያ ድርጅት አለ ሌሊሽ ይችላል። ወይ ደግሞ እንደዚህ በቃ ኋላ ሲተወሰነው ነው። ሌላ ድርጅት ቢኖር ሌላውንም አይነግርሽም። በተለይኛ ሴት ከቤትም ስለማንወጣ ፎከስ ስለማናረግ ቤት ውስጥ የሚሟላለን እንጂ ውጭ ላይ ያለውን ነገር አናይም። ከስንት አንድ እንደ አብራ ምሰራ ካልሆነች አክቲቭ ካልሆነች በስተቀር ይሄ ቤት ለቤት በቃ እንደዚህ ሽንኩርትና እንደዚህ ዘይቱን የምትር ሴት ከሆነች የባሏን ሀብት ንብረት ይህን ያክል ብላ አንትናትንም ያው ቤት ውስጥ ያላትን ነው ልታቅ የምትችለው አብዛኛው ሴቶች ማለት ነው። ለምን እነሱ እንትን ማድረግ ማኔጅ የማያደርጉ ከሆነ ማኔጅ አድርጉ፣ ማኔጅ የሚያደርጉ ከሆነ የማይቆጣጠሩ ከሆነ ከሱ ስራ አብረው እኩል የማይሰሩ ከሆነ አያውቁም። በተለይ ቤት የምትውል ሴት የፈለገ አባቱ ቢሆን የሚነግራትን እንጂ የእሱ ስር የሚያደርገውን ነገር አይነግራትም፣ ለሴት ልጅ ማለት ነው። ስለዚህ ሱመያ ለዛም ሊሆን ይችላል፣ ሰይድ እንግዲህ ያልተናገረው። ዝሮ ዝሮ ግን ነገርም አልተናገረም ሰይድ የልጆቹ ነው። ነገ ጠዋት የትም የሁኔትም አታጭውም፣ በልጆችሽ አላህ ጤና ያርግልሽ እንጂ ልጆችሽ ሀብት ነው። ላይ የደበቀበትን ምክንያት መጠየቅ ትችያለሽ። ቀርበሽ ከሰማሽ ጀምረሽ ማለት ነው። ቀርቦ መነጋገሩ መልካም ነው፣ ርቆ ዝም ብሎ ከመለፋለፉ የሚለው ነገር ነው። ስለዚህ ግን ሱመያ እዚህ ጋ ውነት ውነት ውነት አዩን እንደዚያ አስፈራርተሻት ውነት፣ ድራማ ካልሆነ እውነተኛ ከሆነ አድናቂሽ ነ ጀግና ነሽ ጎበዝ ብየሻለሁ ማለት ነው። በተለይ አንቺ ገረድ ያው ሽቅልናሽ ያለችው ቡኔ እናሷ ቡኒዬ ሽንቷ ልቅ እስከምታረግ ድረስ እንደዚህ ስላንጠፈጠፍች ግን፣ አሁን እኮ ተካሜራ ጀርባ እኮ ምን እንዳደረገቻቸው እኮ አይታወቅም። ቪዲዮ እስከሚለቁ ድረስ ነው፣ ቡኔና እንትና ማየት የምፈልገው ጋይስ። ወላሂ ነው ምላቸው። እንደ እውነት ቡኔና አዩ ቪዲዮ የለቁት እንካም በኋላ አይ፣ ሰይድ ጣለብ ሰይ፣ መከረኛ አሁን እዛ የመድ ፈልግ ሄዱ እንደ ሚስቱ እዚ ጋር መታ፣ እንደዚህ ጉርት ስራቸው። በይ አሁን አማትሽን የሰይድ እናት ዘይረሽ አይተሽ መንጣት ነው ያለብሽ። አንዴ ሱበዬ ወደ ፈኑ መግባት ነው ያለብሽ። ተመልሰሽ ወደ መንዳት ሂጂ ወደ ፈኑ ግቢ እናትዬ። ይህ እንዴ በአንድ ጊዜ እኮ ነው እናትዬ፣ ፋኑነት ኮንትንታልሽ በአንድ ጊዜ ነው። ሀገሪቷን ራሱ መነቃቅረሽ ድን ስራ ስሩን ሁሉ ነቅልሽ የምታሳረፍ እንደዚ ያዝ ዝወየት እንጂ አይ ተቀጥሬያለሁ፣ ስድስት መቶ ሺ ብር ነገ ቀጥሬያቻለሁ፣ ይመጣሉ አዳማ። ስለዚህ ወደ ውጭ የሚሄድ ሊሆን ይችላል። እንደዚህ እንደዚህ ነው እንዲህ እንዲህ ነው ፊልም ልታሰራቸው ፊልም ሰራችባቸው ቱ ቱ ቱ አህ ያቺ ማኑ ደሞ ሴርጋ የነበረች ማን ነበር? ስማ በኋላ አቃት ነበረ ኢትዮ መሐመድን እንኳን ልታገባ ምናምን ነገር ተብሎ የተወራባት ማነው ስሙ? ብቻ ያቺ ወራ የወራጊ ዋልጅ እናንተ በነገራችን ላይ የወራጌ ልጆች እኮ ታማኝ ናቸው ወላሂ ታማኝ ናቸው በጣም ታማኝ ሲኩሪት ናቸው ስለዚህ እናመሰግናል እንደዚህ ታሰርበንም አልቀረንም ሱመያ ቴንኪው ቬሪ ማች እንግዲህ ሱመያ አድናቂ ላይክ እያደረጋቸው ሰብስክራይብ እያደረጋቸው አበረታትኝ እስኪ በሱመያ እስኪ እውነት ድራማ ካልሆነ ጎበዝ ናት የምትሉ እስኪ ኮሜንት ላይ አስቀምጡ እኔ ግን ሀዋ ዛሬ ብዶ ለቃለች እንዴት በአንድ ቀን እንዴት ነው የምገሩ በአንድ ቀን ነው የምገረው በአንድ ቀን ነው የሚደረሰው? ለነገር ጎረቤት ሀገር አደ እንዴ። ሱመያ ይመችሽ፣ አቢበት በጣም ይመችሽ፣ በጣም ይመችሽ፣ ይመችሽ ሀያቲ ወንጀ ቴቂ ቤት ጠጥቷ እንደዚያ ስድብ ስታደርግ ና ገረድ፣ ገረድ ግርድና ነው የሚያምረው ስትል ቡኒ ሽንቱ አለቀቃችው። ተው አንቺ ሽንታም ስትል ነው ደግሞ። እኔ ያሳቀች የሰይድን መልስ መስማት እፈልጋለሁ። ኔጋይሰች የሰይድን መልስ ማለት ነው ለዚቹ፣ ለዚቹን ትንሽ ነው ለዚቹ፣ አፍሽ ነው ደግሞ እንደዚህ ሆነች ቡኒ ቡኒ ብለሽ ቅሪ። ምን የመሰለች ናት። ለማንኛውም ለማንኛውም በጣም ነው እኔ ራሱ እውነት ለመናገር ውጭ እንደነገርኳቸው ውጭ ነበርኩ እና ከውጭ እንደመጣሁኝ በቃ ሽንቴን ለቅቄው ነበር። እኔ ራሱ በሳቅ ማለት ነው። ካሁን ከሁን አናታቸውን እያደቻቸው ነው ብዬ፣ ካሁን ከሁን ከሁን ከሁን ወንድ ወልዳ ላይ በነገራችን ላይ ወንድ ነች፣ መየስ የሳትን ወንድ ነች። እንደዚህ አርገሻል እንደዚህ የእውነት እንደዚህ ፊልም ካልሆነ ማለት ነው የእውነት ከሆነ ማለት ነው። በእንዴት ዘማዩን አስፈራርተሽ ስለተውሻት ጎበዝ ነሽ፣ ጀግና ነሽ። ጨካኝ አይደለሽ። ለምን እንዳስፈለገ ባላ አቅም ብቻ በጣም ይገርማል። እነሱ መደብደብ ከፈለግሽ ሄደሽ መደብደብ ትችይ ነበረ። ግን እኔም ማስለፋቱ እኔም ተስፋ ቁርጬ አልከተልሽም። ካሁን በኋላ አብሬሽም አልሄድም አልከተልሽም ምን ብዬም ነበር አላህ ካንተ ያራቃቸው አንተ ያላየህባቸው ነገር እሱ ስላየባቸው ነው አልহামዱሊላህ በል